የአማራ ፋኖ በጎጃም የአማራ ፋኖ በጎንደር የአማራ ፋኖ በወሎ የአማራ ፋኖ በሸዋ አለ። እነዚህ እንግዲህ አንድ ላይ ተዋህደዋል። ከዚህ ውጭ ያሉት ደግሞ የአማራ ፋኖ በጎንደር ጠቅላይ እዝ በጎንደር ያለ ነው፣ በአህፋድ ስራ ያለ በእስክንድር ነጋ ስራ ያለ ማለት ነው። የአማራ ፋኖ ወሎ ጠቅላይ ግዛት እዝ በኮሎኔል ፋንታውን የሚመራ ነው። እሱም በአፋድ በእስክንድር ነጋ ስር የሚመራ ነው። የአማራ ፋኖ ጎጃም እዝ ጠቅላይ እዝ በማስረሻ ሰጤ የሚመራ ነው። እሱም ያለው ወሎ ነው። ጎጃምን ነው ነፃ የሚያወጣው ግን ያለው ወሎ ነው። የአማራ ፋኖ በሸዋ አለ። ሸዋጠቅ ላይ ነው የሚመራው በመከታው ማሞ ነው በእስክንድር ስር፣ ስለዚህ አንዱ ሆነዋል። ነገር ግን አሁን ትንሽ በመሃላቸው መራራቅ ያለ ይመስላል። በተለይ ደቡብ ጎንደር ያለው አልቻለም፣ እየተቀየሰ ነው፣ እጁን እየሰጠ ነው እና ወደ ጎሬው እየተመለሰ ነው። በክብር ተቀበሱ። አረንጓዴ ሱፍ ገዝተው ተቀብሏቸዋል። የጎንደሩ ለቋል። ደቡብ ጎንደር ያለው መሰረቱ እየፈረሰ ነው። እነሱ ሲወጡ ግን ልጆቹ ደግሞ ወደ ውባንተ ልጆች ገብተዋል ማለት ነው። ማንም ጋር የሌሉ ቪዲዮዎች አሉኝ። እሱንም አንድ ቀን ብቻውን እናስኬደዋለን እንሰራዋለን ማየት ትችላላችሁ። እነዚህ ጎንደር ያሉት ልጆች ቤት ተሰርቶላቸው ነጸዳሉ ሲሄዱ እነሱ መጥተው ገብተዋል ማለት ነው። ገብተዋል ተቀብለዋቸዋልም በጥሩ ሁኔታ። አሁንም ሰሞኑን የመጡትን ማን ነው ቆራጡ የሚባለው ልጅ የለህም እንዴ? ቴክኒሻን አምጣ እናሳያቸው። ቆራጡ የሚባለው ከወጣ በኋላ ልጆቹ ገብተዋል ማለት ነው፣ መጥተዋል። ተመልከቷቸው። እነዚህ መሳሪያችሁን ይዛችሁ ግቡ ሲባሉ በፍጹም አንገባም እኛ የተሰራ ቤት አለ ይሁባ፣ አንተ ጋር ነው የምንሄደው ብለው ተመልከቱ። ይሄ አራት ነብር አራት ነብር የመሰለ ጎንደሬ፣ የቴዎድሮስ ልጆች ቆፍጣኖች ህዝብ ገዝቶ የሰጠውን በውጭ ሀገር ያሉ አማሮች ገፍቶ የሰጡትን ይህንን ይዘን ለብልጽግና አንገባም ከሚመስሉን ከወንድሞቻችን ጋር ተጠግተን እንታገላለን። የአማራን መገፋት፣ የአማራን መሳደድ፣ የአማራን መሞት እናፍቀራለን እኛ መስዋዕት ሆነን ብለው ያሉ ከነ መሳሪያቸውና ትጥቃቸው ወደ አማራ ፋኖ በጎንደር የነበረው አሁን የአማራ ፋኖ ብሔራዊ ኃይል ወደሚባለው ተጠቃለው ገብተዋል ማለት ነው። እና እንግዲህ አሁን የቀረው የነ ደረጅ ቡድን ነው። የሸዋው እንግዲህ ቀን ሲመቻችለት ሊገባ ይችላል። እኔ ደግሞ ሁልጊዜ ተሾመ ከኋላ ያለው ልጅ ነው፣ ከፊት ያለው ደረጀ ነው። ሁለቱ ናቸው የሚቀሩት። በነገራችን ላይ መስቀል ያደረገው ልጅ እና ከፊት ያለው ነው የሚቀሩት። የአማራ ፋኖ ብሔራዊ ኃይል ከሁለቱ ጋር መነጋገር የሚከብዱ አይመስለኝም። በተለይ በጎንደር ባህል፣ በጎንደር ስርዓት መሰረት በጎንደር ሃይማኖታዊም ባህላዊም መንገድ ከተነጋገሩና ወደ እውነት ከሄዱ እንትን የሚሉ አይመስለኝም። ደረጄ አንድ ያመነውን ሰው ያለ መክዳት እንጂ ሁልጊዜ እንደምለው ሁልጊዜ እንደምለው እኔ አንድ ቀን ሀብቴን ተስፋ ቆርጬበት አላውቅም አላውቅም አላውቅም፣ እንዳልኩት ሁሉ በደረጀ ተስፋ አልቆም። ግን ተጫውተውበታል ተጫውተውበታል። በተለይ አጠገቡ ያሉት እነ ሰለሞን አጠና ተጫውተውበታል፣ ተጫውተውበታል። ከወንድሞቹ ከአባቶቹ መለየት የሌለበትን ተጫውተውበታል። እንግዲህ አሁን ኤርትራ ደርሶ ከመጣ በኋላ ኤርትራውያኑ ጠቀም ያለ ወደ አንድ ሚሊየን ጥይት መሰለኝ የሰጡት። ለአንድ ሚሊየን ጥይት ምን ያደርገዋል በሱ። ስለዚህ ይህንን ጠቅለል አድርጎ አንድ ላይ ሆነው ክልላቸው ላይ የሚጦዘውን እሳት የሚለውን ማብረድ ነው እንጂ የሚያስፈልገው። የተሸከመ መዝሙሩ ምንም ዋጋ የለውም። ደረጀ ከልቡ ነው የታገለው። ሁለቱ ልጆቹንም በአደባባይ ነው ያጣው። ጦርነት ላይ፣ ጦርነት ላይ ማለት ነው። ልጆቹ የምታያቸው ናቸው። ፋንዋ ሲሁን በላይ፣ ደረጀ በላይ፣ አርበኛ አማኑኤል፣ አማኑ ደረጀ በላይ ሁለቱም አብረውት እየተዋጉ አብረውት ቁጥጥር እያሉ እንደውም አንደኛው ጊዜ ጠርተውኝ እነሱ የእርቅ የማቀራረብ እንትን ላይ ነበርኩ። ደረጀ ዛሬ መምሬ እና አባ ጽጌላ ሊበላውም ነበሩ አባ ዘመዴ ዛሬ ታርቀን፣ ዛሬ ወደ አንድ መተን፣ ዛሬ ትንቃላልን እኔ ደስ አይለኝም። ትክክልም አይደለም። እጅግ ነው ማዝ ነው። ይኸው ልጄን ትላንት እኔ ተመታብኝ። ትላንት ነው የሞተው። ይሄ እርቅ እስኪፈጠር ብዬ አልቀብረውም ብዬ ው አስከሬኑ ላይ ቆሜ ነው ማወራችሁ አላለቅስም። ለምን አለቅሳለሁ? ለአማራ ብዬ ነው የወጣሁት። ልጄ አስከሬን ላይ ቆሜ ነው ማወራችሁ። እባካችሁ ወንድሞቼ፣ ወደ አንድ መተን እንታረቅ ብሎ የተናገረ ይህንን እነ ምስጋና አንዳንድ መስክሩ ከጀርባ ስለነበራችሁ እና አዱኛው መስክሩ፣ ከዋል ከጀርባ ስለነበራችሁ እነ ዘመን ዘመን በአባቶች በኩል አሜሪካ ያለው መስክሩ ይህን የተናገረው አርበኛ ደረጀ የልጁ አስከሬን ላይ ቆሞ ማለት አልቀብርም እርቅ ሳይፈጠር ብሎ ማለት። ከዛ ነው ገንጥለው ጥለው ወስደው ዛሬ ከወንድሞቹ ያራራት ግን ሲናገር ሰምቼዋለሁ። እስከዛሬ አንድ ባለመሆናችንም ይቅርታ ይቅርታ ጠይቃለሁ፣ አንድ መሆን ግድ ይለናል ብሏል። ያ ከአንድነት ውጭ ሌላ መፍትሄ ስለሌለ ማለት አሁንም፣ የደረጀ ቤተሰቦች ትኖራላችሁ የደረጀ ወንድሞች ትኖራላችሁ፣ የደረጀ ጓደኞች ትኖራላችሁ። እሱ ምናልባት በረሃ ስላለ የእኔን የቴሌቪዥን መርሃ ግብር ላይከታተል ይችላል። ከቻለም አድርሳችሁ ንገሩልኝ። ከጁንታው ጦርነት ጊዜ ጀምሮ ላሊበላ ስትገባ ለእኔን የደወልክልኝ ላሊበላ ስትገባ እኔን ያናገርከው ከዛን ጊዜ ጀምሮ እማከብርህ እምወድህ ጀግና ጎንደሬ ነህ። ስለዚህ ከተከዜ ማዶ ቅልቅል ከሌለብህ በስተቀር የፖለቲካው ቅማንት የትግሬ ዲቃላው ካልሆንክ በስተቀር አንተ የቴዎድሮስ ልጅ ከሆንክ፣ አንተ አማራ ከሆንክ ከአማራ ወንድሞችህ ከጎንደሬ ወንድሞችህ ተለይተህ የእስክንድር ነጋ አሽከር የምትሆንበት ምንም ምክንያት የለም። ምንም የኢትዮጵያኒስቱ ካምፕ ኩሊ የምትሆንበት ምክንያት የለም። ሞትህም ቀብርህም ከአባቶችህ ጋር ከእነ መሳፍንት ጋር ከአባን ከወንድሞች ከነ ሀብቴ ከወንድሞች ከነ ሳሚ ባለድል ጋር ከሌሎቹ ጋር መሆን ነው ያለበት። ባዬ እነ ማብራችሁ መከራ ያያችሁ ወንድሞች ናቸው። ስለዚህ አድርሱልኝ ተስፋ ቁርጭ አላቅ በባህላችሁ ተነጋገሩ። ከውጭ ሰው አታስገቡ፣ ማህላችሁ ሰው አታስገቡ። ባህል አላችሁ፣ የኮራ የደራ ባህል ዋሜራ እንዴት ይሆናል? እኔ እንኳ ስመጣ ቆቱ ነኝ ብዬ ራሳችሁ ጠርታችሁኝ ተው ብያችሁ ግድ የለም ብላችሁኝ፣ አባ ጥጌን ነው ያመጣሁላችሁ፣ የላሊበላውን አለቃ በመከራው ጊዜ የነበሩትና ነው አምጥቼ፣ መሀላፊ እሳቸው እየባረኳችሁ፣ እሳቸው እየገሰጧችሁ ነው ያመጣሁት። ጉዳዩ መያዝ ያለበት በባለቤቶቹ ስለሆነ ማለት ነው። በመጨረሻ ሚያ ደስታ ሲመጣ ጥይት የተኮሳችሁት እናንተ ናችሁ። ለደስታ ብላችሁ የኪዳነ ምህረት ለጥይት የተኮሳችሁ። ስለዚህ አሁንም እነዚህን የምንፍቅና እንትን ያለባቸውን ጸረ አማራ የሆኑ ሀይሎችን እየሰማችሁ ትግሉን አትጎትቱት። በህዝባችሁ ላይ መከራ አትደርጉ፣ አታብዙ። የምመክራችሁ ይሄንን ነው። ተሼና ሀብቴ ይሄ ነው የሚያምርባቸው። ሁለቱም ጎንደሬ አፄ ቴዎድሮስ ነው። ሁለቱም ተለያይቶ ሲታኮሱ እግዚአብሔር ያሳያል። ተሼ ችግሩን አውቋለው። ችግሩን ደግሞ መፍታት ይችላል። ተሾመ የተያዘው በትዳር ትዳር ነው። ያ ትዳር ደግሞ እኔ ስጠይቃት የውሸት ትዳር ነው ምናምን ነው ያለችኝ። አሜሪካ በምን መሄድ ነው ከነ ተሼ አሁን? ከሳራ ጋር እንትን ብለ እንትን የምትለው እና ትክክል ሳራ ማለት ደግሞ የምታየው የምታውቀው ነው። አሰግድ ላይ ከአበበ ጢሞ ጋር እንደዛ እንደዛ ስትል ቅጅ የወጣባት እህት ናት። ከግርማ አሜራ ጋር ያለች ማለት ነው። እዚህ እሷ ያንተ ሚስቶና እኔ አላውቅም፣ ግን ለተሼም ንገሩ ይደለም። አሜሪካም በኋላ ስልጣን ከተገኘ ምን ከተገኘ ትወጣል። በሴት ተብሎ እንትን መባል ስለሌለበት ማለት ስለሌለበት ከወንድሞች የፋኖነት ምልክት እኮ ነው ተሾመን አይታችሁ እኮ ነው የፋኖነት ምልክት። እንደውም እኔን እራሱ እንደዚህ መሳሪያ ይዞ ጫካ ውስጥ ቆመው ከአንገት በላይ ቆርጠው ሞንታጅ ሰርተው ከዛ በኋላ የኔን አፍሮ ፎቶ አድርገው ዘመዴ ብለ ወይ እኔም ስቀልድበት ነበር፣ አይታችኋል። የተሼን ነው የተሼን አንገቱን ከዚህ በላይ ወስደውት ነው የኔ የተከሉበት እንዲላ ጀግና እንዳ ዝም ብሎ ቀባጣሪ አንድ ይሆናል አይደል? ስለዚህ ይሄ ወንድምነት ነው የሚያብርባቸው። በቴዎድሮስ አጽም በቴዎድሮስ አጽም በመይሳው ካሳ አጽም በአርባ አራቱ ታቦታት በሊቃውንቱ በዋልድባ ቅዱሳን በማህበረ ስላሴ ቅዱሳን በምትወዱት በአርባ በአርባ አራት በዙራ በባህላችሁ በሽምግልና ታረቁ፣ ተነጋገሩ። አንዱ ደሬ ልብን ክፍታር ልብን ፍታ። እናንተም እና ሀብቴ ወንድማችሁ ነው፣ ፍቱ፣ አምጡት። መግለጫ ሲሰጥ እያየውት ነበር። እንደውም በዋሜራ ነበር ሲጠራለነበር በዋሜራ ሰለሞን ምጣም፣ ሰለሞን አርጅቶ እያየውት ነው። ተመልከቱ፣ በዚህ በኩል ያለው ሰለሞን አጠና። እስክንድር ገንዘብ ከሰጠኸኝ እኔ ብትንትናቸውን አወጣለሁ የሚለው ማለት ነው። አሁንም እነ ደረጀ ላይ ምንም ማላምን ከሰለሞን ጋር ወደ ሁለት ሰዓት አካባቢ ወጥተናል እንዲጠይቀው እያሉት ቆይሺ መልሼ ልደውል እያለኝ ደውልልኝ ሲት ደውልለት እንዲህ እንዲህ እንዲህ እንዲህ እንዲህ ብልሃል አወብ እያለሁ ለምን እንዲህ እንዲህ እንዲህ እንዲህ ስለሆነ እሺ ቆይ እንደዛ ነው። አሁን ቆይ ደግሞ ይዘጋል መልሶ ምልክት ያደርግልኛል። እኔ ደውላለሁ እንዲህ እንዲህ እንዲህ እንዲህ ስብልሃን እኔ ስለሆንኩ ነው እንደዚህ እንደዚህ እንደዚህ ያልኩ አወብ እያለሁ እንዲህ እንዲህ እንዲህ የሆነው እንዲህ እንዲህ ስለሆነ ነው። አንተ ከሌሎቹ ይልቅ እንዴት አጠገብ ያሉትን አትመካከርም? ምንድን ነው ሐሳብህ ብዬ ተሟግቼዋል እግዚአብሔር በሚያውቀው ማለት ነው። እኔም እንደ ሚዲያ ሰው እሱ የሚናገረውን እየቀረስኩ የኔንም ለታሪክ እያስቀመጥ ረጅም ሰዓት አውርቻ እና ከዛ በኋላ የወጡበትን የስልክ ቅጂዎች አይታቸዋል። ይህ እንግዲህ አሁን በአንድ ጊዜ የሰባ ዓመት ሽማግሌ ይመስላል። የሰባ ዓመቴ በዳር በኩል ያለው ሰሌ ነው። መሀል ያለው ከጀነራሉ ጋር ተነጋግሮ ስልክ ቅጅ የወጣበት ነው። ይኸው ደሬ መሀል ላይ ያለው ያለው እንግዲህ እኔ እንዴት አድርጌ እንትን የምናላቅም፣ እስኪ ደሬ የሚለውን ስል አመሰግናለሁ። ዞሮ ዞሮ እንግዲህ ያንድነቱ ጉዳይ በጣም ያሳስበናል ያሳስበናል። የአንድነቱ ክፍተት ያው አሁን በምን ባለንበት ሁኔታ አሳስበን ራሳችን ያው ገንድመን ለአንድነቱ ለመዘጋጀት ያው ራሳችን ፈቃደኛ አድርገናል። ያው እንግዲህ እንደ ጎንደር መጀመሪያ ጎንደር ይህ ነው የሚያስፈልገው። ማንም ሳይገባባችሁ ራሳችሁ ተነጋገሩ። ራሳችሁ ጎንደር አንድ ከሆነ አለጎጃም ጎጃም አንድ ሆኗል። ጎንደር ከጎጃም ሸሽቶ ደቡብ ወሎ የተቀመጠው ማስረሻ ወይ እጅ መስጠት ነው ያለበት፣ ወይ መደምሰስ ነው እጣ ፈንታ፣ ወይ መቀላቀል ነው እንጂ ከጎጃም ሸሽቶ ደቡብ ወሎ ተቀምጦ ከዚያ የነምሬ ወዳጆ ሀገር እንትም እንትም መሆን የለበት ይህ ትክክል ትክክላለሁ ኮለኔል። አሁን ደቡብ ጎንደር ነው ያለው። ምን ይሰራል? ደቡብ ጎንደር ትክክላል። አንድ ናችሁ፣ ግን የፈለገ የፈለገበት መሄድ ይችላል። ስለዚህ ከጎጃም ወጥቼ እዚህ የሸዋ ከወሎ ወደ ሸዋ የሚሄዱትን ቆርጬ ይዛለሁ ማለት ትክክላል። እና ትክክላል። እኔ ሀሳብ እየሰጠው ነው። ወሎም አንድ ነው ምናምን። አሁን ደግሞ እንደውም አንድ ሆነዋል። የትም መሄድ ይችላል። የትም የትም መሄድ እና አንተ ማለት ይችላል። ቀጥል ደሬ አንድ ለማድረግ ስራ ጀምረናል። ያሉትን ልዩነቶች አጥበን አንድ ለማድረግ ያው ስራ የጀመርን መሆናችን መግለጽ ፈልጋለሁ። ምክንያቱም በሁለቱም እዚህ ውስጥ ያሉ የፋና አመራሮች ከኛ እንደ ጎንደር ጠቅላይ ግዛት እዝ ከአፋሃድ የወረደልን ከህዝባዊ ካማራፋኑ ህዝባዊ ድርጅት አፋሃድ የወረደልን መደብ የሥራ መደብ ተቀብለን እንደኛ እንደ ጎንደር ጠቅላይ ግዛትስ ጎንደርን አንድ ማድረግ ነው ከኛ የሚጠበቀው። እንደራሴ እንደራሴ ራሴን ዝቅ አድርጌ ብዙውን ተጉዤ ከስራ ከሥራ ጓዶቼ ጋር በብዙ ዛ ያለው ምዝ አመራር ማግኘት ግድ ይላል። ሰራዊቱን ማግኘት ግድ ይላል። ማወያየት ግድላል። ከኛ ጠቅላይ ግዛት ከራሴ ጀምሮ ያሉትን ልዩነቶች ራሴ አርሜ ሌሎችን ወደ አንድ ማምጣት ነው። መጀመሪያ ማረም ያለብኝ ችግር ካለብኝ ራሴ ነው። ሲቀጥል በጠቅላይ ግዛቱ ያሉትን አመራሮች። መወያየት ነው። ራሳችን ማየት ነው። ራሳችን ንጹህ ካደረግነው በኋላ ወደ ጎንደር አንድነት እዝ የሥራ አመራር ደግሞ እንዲሁ ቀረብለን መወያየት ነው። በርቀት ሳይሆን ተቀራርቦ ያሉትን ችግሮች መፍትሄ የሚመጣ ችግሮችን አስወግደን መፍትሄዎችን ማምጣት ነው። ጎንደርን አንድ ካረግነው ወደ ሌሎች ጠቅላይ ግዛቶችን እንሻገዳለን ማለት ነው። እንደ አፋድ ሁሉላችንም ጎንደርን አንድ ካደረግነ ወሎን፣ ጎጃምን፣ ሽዋንም አንድ ማድረግ ይጠበቃል። ይሄ ሲሆን ነው ትግሉ ባጭር ቀን የሚካተተው ማለት ነው። በአንድ ስንሆን ውስጥ ያለው ህዝባችን፣ ውጭ ያለው ህዝባችን፣ የሚረበሸው ህዝባችን ትግሉ ያለቀን ያለቀን ትግል ያራዘመው አንድ አለመሆናችን ስለሆነ ይህ ሲሆኑ አንድነቱ ትብሉን ቆርጦ በአጭር ጊዜ ውስጥ የሚያከናውነው ነው ማለት ነው ከተፈቀደ መጨረሻ ላይ እናገራለን አመሰግናለሁ ይበቃናል ዋናው ችግርን አርመው አፋድ ላይ ነው ያለሁት የወንድሞች ያሉበት ቦታ ሄጄ ችግሬን አርሜ ችግራችንን ተነጋግረን ወደ አንድ መምጣት ነው ያለብን በእኛ ምክንያት የተነሳ ውጭ ያለውም ተበጥብጧል ለሁለት ትንብሏል የሚል